የእውነት ወድሀት አፍቅርሀት ሁላ ሄደ ብጠይቃት የሆነ እየተወንክባት ነው የሚመስል መቃፋን ማድረግ መዝናናት፣ ምናምን ከኔ ጋር መታየት ምናምን ነው። ያ ደግሞ እኔ ብዙም አያስደስተኝ ሰሞኑን የተደዋወልንበት ዋነኛው ምክንያት ነበር። አንዳንዴ ቲክቶክ ላይ ላይቭ ምናምን እገባለሁ እና በጣም ብዙ ሰዎች በቃ እኔን በማየታቸው በጣም የሚደሰቱ ሰዎች በቃ ሁሌ ያሰብ ነበር እንዴት ላገኘው ይሄ ልጅ በምን አይነት ሁኔታ ውስጥ ነው ያለው ብለው ምናምን በጣም ብዙ የሚጨነቁ ሰዎች አሉ። አቃታና ሁለት ጊዜ እንደዚህ ሞቷል ተብሎ ተፖስቷል፣ እንደዚህ ትልቅ ሚዲያ ላይ ማለት ነው። ብዙዎቹ አዋን ሞታል፣ በቃ ፊልም ትቷል ብለው የሚያስቡ አሉና ያንን በማድረግ እኔ አልወቅሳቸውም ወይም ደግሞ ለክፋት ነው ብዬ አላስብም። ለዛውም የማውቀው ሰው ማለት ነው። አዘንኩኝ በጣም በቃ በሚሊዮን የሚቆጠር ነው እርዳታ አይደለም ምፈልገው አሁን ስራ መስራት ነው ምፈልገው። እንዳልኩኝ የኪነጥበብ ስራው ላይ በደንብ መመለስ ትፈልጋለህ። ከሱ ከሱ አንጻር ምን አይነት ተስፋ አለው? የህመሙ ሂደት ህመምህን አንተ ነው የምታውቀው። የሆነ ሆስፒታል ሄደህ እንደዚህ እንደዚህ ያመኛል ስትላቸው አይተው ነካኩና የሆነ ምርመራ ያደርግና ምንም አያምህም ይላል። የፍቅር አጋር ሊሆን ይችላል፣ የትዳር ህይወት መመስረት ሊሆን ይችላል። ከእሱ አንጻር እስካሁን ያለፍክበት ሂደት አለ፣ ወደፊትስ እንዴት ነው ሀሳብህ? ያው እንደዚህ አይነት ነገር የለም። በፊት ነበረ። ከመታወቄ በፊት አንድ ሁለት ጊዜ ጓደኛ ነበረኝ። ያው ከዛ በኋላ እንትን አለን። ግን ምን አለ መሰለህ አርቲስት ስቶን ትንሽ ከብዳት፣ የእውነት ወድሀት አፍቅርሀት ሁላ ሄደ ብጠይቃት የሆነ እየተወንክባት ነው የሚመስል ይመስላል። ብዙዎቹ እንደዛ ነው የሚያስቡት፣ ለው ስለገጠመኝም ነው። እና ውስጤም ላይ እንደዚሁ አንዳንዴ ጥርጣሬ አለ የሆነ ከማያቸው ነገሮች አኳያ ምናምን ማለት ነውና፣ ብዙዎቹ አዎ፣ ብዙዎቹ ሴቶች እምነት የላቸው። ለምን አርቲስት ሲባል እነሱ የሚያውቁት በቃ ካገኛት ሴት ጋር የሚዳራ ካገኛት ሴት ጋር የሚተኛ እችንም እችንም እችንም ወደድኩሽ የሚል አይነት ስብና እንዳለው ነው አርቲስት የሚያውቁት። አርቲስት ባለጌ ነው ብለው ነው የሚያስቡት። ግን እንደዛ አይደለም። ሁሉም ሰው የራሱ የሆነ የፍቅር አጋር ይፈልጋል። እና ያው ትንሽ በሰው ዘንድ ያለው ነገር አንተማ ሶስት አራት ይኖራል ይሉኛል። አንተ የምታውቀው አንተ ነው ውስጥህን ወንዱም፣ ሴቱ አንተማ እንደ አስር ይኖርሃል እንዴት ምናምን ይሉኛል። እኔ ደግሞ ቅድም እንደነገርኩ እንደዚህ አይነት ነገር ይሄ የቃቃ የኔ ቀልድ ምናምን ነገር አልወድም። የሆነ ሲሪየስ አይነት ነገር ነው እንትን የምለው እና ይመስለኛል። ብዙዎቹ ደግሞ ሴቶች እንደዚህ አይነት ነገር አይፈልጉም። የሆነ በቃ ፈን ማድረግ ማረግ መዝናናት ምናምን፣ ከኔ ጋር መታየት ምናምን ነው ያ ደሞ እኔ ብዙም አያስደስተኝም እና በዚህ ሰዓት ቢኖረኝ ደስ ይለኛል። ኖሮኝ በተለይ ደሞ ታላቅ ታለችኝ ወልቂጤና ወልቂጤልና ኖሮኝ አግብቼ ልጅ ወልጄ እሷን ማስደስታት ከመጠን በላይ ደስ ይለኛል። ግን ያው ሁሉም ነገር ጸሎት አድርጋለሁ፣ ለምንም ነገር ሁሉም ነገር በፈጣሪ እንደሚሆን አምናለሁ። ፈጣሪ የሰጠኝን በወቅቱ በሰዓቱ በጊዜው ያለውን ነገር አደርጋለሁ። ትልቁ ነገር ያ ፈጣሪ ስለሆነ ትዳርንም ሕይወትንም ሰጠው ከእሱ አንጻር እንዳልከው በጸሎቱ መበርታት ተስፋ ማድረጉ መልካም ስለሆነ መልካም ልቦናንም አዘጋጅቶ መጠበቁ ጥሩ ስለሆነ ማለት ነው። ሰሞኑን የተደዋወልንበት ዋነኛው ምክንያት ነበረ። ቀደም ሲል በህመምህ ጊዜ የሰጠኸውን ቃለ መጠይቅ እየቆራረጡ በጣም ብዙ ሰዎች በተለይ ቲክቶክ ላይ አሁን ላይ በጣም ተቸግረህ እንዳለህ የኢትዮጵያ ሕዝብ ይደርስልህ ዘንድ ጥያቄ እያቀረብክ የሚመስል አይነት ይዘት ያለው ያንን ቃለ መጠይቅ ቆርጠው ሲለቁ ነበረ። ከዛ ባለፈም ፌስቡክ ላይ ጭምር አካውንት ቁጥር የተለጠፈበት ጽሑፍ ሁሉ አይቻለሁ እና ድረሱልኝ ምናምን የሚል ሀሳብ ያለው ጽሑፍ ሲተላለፍ ነበረ። እንዴት ነው እሱ እንዴት ታየዋለህ አንተ ያ ቪዲዮም ያ ጽሑፉን በፊት የነበረ እንደዚሁ በታመምኩኝ ሰዓት እንትን ያለ ነውና ያው እኔ ከአሁን እንደዚህ የፖሰቱት ቆራርጠው እንትን ያሉት ከክፋተ ላይው ለምን እንዳልኩ ብዙ ሰዎች አሉ። አሁን ለምሳሌ አንዳንዴ ቲክቶክ ላይ ላይቭ ምናምን እገባለሁና በጣም ብዙ ሰዎች በቃ እኔን በማየታቸው በጣም የሚደሰቱ ሰዎች በቃ ሁሌ ያሰብ ነበር እንዴት ሊያገኘው ይሄ ልጅ በምን አይነት ሁኔታ ውስጥ ነው ያለው እላለሁ ብለው ምናምን በጣም ብዙ የሚጨነቁ ሰዎች አሉ፣ አውቃለሁና ከሚዲያ ስጠፋ ደግሞ አንዳንዴ ያው ታሞ ስለነበር ወዲ አሁንም ታሟል የሚል ነገር ነበረ ሲናፈስ ይችላል። ከዚህ በፊትም ብዙ አይነት ነገሮች እንደዚሁ ይፖሰቱ ነበርና፣ ሁለት ጊዜ እንደዚህ ሞቷል ተብሎ ተፖስቷል፣ እንደዚህ ትልቅ ሚዲያ ላይ ማለት ነው ስሙን ከሌ ብዬ እንትን ባለለም ትልቅ ሚዲያ ላይ እንደዚህ እንደዚህ በህክምና ሲረዳ ቆይቶ ማታ አምስት ሰዓት ላይ ህይወቱ አልፏል ተብሎ የህይወት ታሪክ ተደርድሮ ተጽፏል ምንም አላልኩ ማቸው ለዛው የማቃው ሰው ማለት ነው አዘንኩኝ በጣም በቃ በሚሊዮን የሚቆጠር ነው የታም ያቆኝ ሰዎች እየደወሉ ሁላ እንትን አሉና ከጊዜ በኋላ አጠፉትና እንደዚህ አይነት ነገሮች አሉ። ከሚዲያ ስጠፋ ሰው አንድ ሰው አንተን ሲወድ አንተን የሚያገኝበት መንገድ ሲያጣ፣ በቃ ታሞ ነው ምናምን የሚል ነገር የሚያስጨንቃቸው ሰዎች አሉ እና ያንን በማድረግ እኔ አልወቅሳቸውም ወይም ደግሞ ለክፋት ነው ብዬ አላስብም። እኔ አሁን ላይ ልክ ነው ህመም ላይ ነኝ ማለት የግራ እግሬ ያመኛል ግን እርዳታ አይደለም እምፈልገው፣ አሁን ስራ መስራት ነው እምፈልገው። እና ከዛ አኳያ ብዙ እንዳልኩ ብዙ የሚያስጨንቃቸው ሰዎች አሉ ምናምን ብያለሁና፣ ይሄ ነገር ሲሰማ ደግሞ በቃ ሰው ሁሉ በጣም ደነገጠ ማለት ነው። በተለይ ደግሞ ፌስቡክ ላይ በቃ የሚያውቁኝም የማያውቁኝም ሰዎች ሁላ ተደናገጡ። በቃ ስልክ በጣም ተደወለ። ሲደወል ምንድነው ብዬ ሳያው በጣም ብዙ ትልልቅ ሚዲያዎች ሁላ በጣም ትልልቅ የሚባሉ ተጽኖ ፈጣሪ የሚባሉ ትልልቅ እንትኖች ፖስተውታል። በጣም ነው የደነገጥኩት። ለምን በሻት እኔ እንደዚህ አይነት ነገር አልፈልግም። ምፈልገው በቃ ስራ መስራት ነው፣ ራሴን በስራ ቢዚ ማድረግ፣ ፊልሞችን ማስታወቂያዎችን ሰርቼ ራሴን ወደ እንትን ነው መመለስ ምፈልገው። ምን አለ ታመህ እቤት ስትውል ብዙ ጊዜ ራስን ታዳምጣለህ ራስህን እንትን ትላለህና ወዳልሆነ እንትን ውስጥ ነው የምትገባው። ግን ህመም የምኖረብህ ራሱ ስራ ስትሰራ ራስህን ከጊዜ ወዲህ ሰው እያገኘ ስትመጣ ከሰው ጋር ኮሚኒኬት ስታረግ፣ ስታረክ፣ ስራ ስትሰራ፣ ራስህን ቢዚ ስታደርግ እነዛ ነገሮች ይቀንሳሉ እያስባለው እኔ እንደኔ ማለት ነውና አሁን እኔ ስራ መስራት ነው የምፈልገው ፊልም ማስታወቂያም። ያው ከዚህ በፊት የተወሰነ ዓመት ከሚዲያው ጠፍቼ ስለነበር ብዙዎቹ አዋ ሞታል በቃ ፊልም ትቷል ብለው የሚያስቡ አሉና አሁን ጀምር ያለው መስራትም ፈልጋለሁ በሙሉ ኮንፊደንስ በሙሉ ኃይሌ መስራት ትፈልጋለሁ ያለው ነገር ነው። ግን ተስፋው እንዴት ነው? አሁን የጤና ሁኔታ በተለይ ስፖርት መስራት ትፈልጋለሁ ብለኛል፣ እንዳል የኪነጥበብ ስራ ላይ በደንብ መመለስ ትፈልጋለህ። ከሱ ከሱ አንጻር ምን አይነት ተስፋ አለው? የህመሙ ሂደት አንዳንዴ ምንድን ነው፣ ለምሳሌ አሁን ህመምህን አንተ ነው የምታውቀው። የሆነ ሆስፒታል ሄደህ እንደዚህ እንደዚህ ያመኛል ስትላቸው አይተው ነካኩና፣ የሆነ ምርመራ ያደርግና ምንም አያምህም ይላል። የውስጥ ህመም አንተ ነው የምታውቀው፣ እንዴት እንደሚያሳምመ እንትኑን አንተ የምታውቀውና አንድ ሆስፒታል ሄጄ መንቀሳቀስ አቅቶኝ ተመረመርኩና አይ ውሸቱ ነው ምንም የሚያመው ነገር የለም አለ። ምንም አላልኩ። የሄድኩኝ ብዙ ቦታ እንደዚህ አደረኩኝና በመጨረሻ ላይ ወደ ሶስት ወር አካባቢ ነው ቴራፒ አደረኩት። ከዛ በኋላ ነው ለውጥ ያገኘሁትና አሁን ላይ ህክምናውም እንደምታውቀው ብዙ ነው ክፍያው። በቀን እስከ 5000 ብር ነው የሚከፈለው ለቴራፒ። ለ90 ቀን አስበው ያንን ክፍያና ያንንም መክፈል አልችልም። ግን አሁን እኔ የወሰንኩት ነገር ምንድነው ከዚህ በኋላ ከትንሽ ቀን በኋላ ጸበል ሄጄ መቀመጥ እፈልጋለሁ። እንደዚህ የሞቅ ጸበል ያለባቸው ቦታዎች አሉ። ትንሽ እንቅስቃሴ ምናምን ሲነካኝ ስለሚያመኝ ሙቅ ጸበል ያለበት ቦታ ላይ ሄጄ እቀመጣለሁ ብያለውና አሁን እንግዲህ ፈጣሪ ከረዳኝ ያሰብኩት ነው። እንግዲህ ነገ ነገ ወዲያ በሙሉ ጤና ተመልሶ እንደገና በነበርክባቸው የኪነጥበብ ስራዎች ማስታወቂያ ስራ፣ አለፍ ሲል ደግሞ በስፖርቱ ዘርፍ እንደገና ተመለሰ እንደምናይህ ባለሙሉ ተስፋ ነኝ። እንደው ማለት የምትፈልገው እስካሁን ከነበረው ሁኔታ ማመስገን የምትፈልገው እንደ መልእክትም ጭምር ማለት የምትፈልገው ነገር ካለህ እድሉን ልስጠህ። ያው ብዙ ማለት ትፈልጋለሁ፣ ግን ያው የኔ ጉዳት፣ የኔን ጭንቀት፣ የኔ ህመም የሚያስጨንቃቸው ብዙ ሰዎች አሉ እና እነሱን በጣም ማመስገን እፈልጋለሁ። አብሮ አደጎቼ፣ በተለይ ደግሞ ተወልጄ ያደግኩበት የወልቂጤ ማህበረሰብ ሙሉ ማለት ይቻላል ሁሉም የወልቂጤ ማህበረሰብ፣ ጓደኞቼ፣ በአጠቃላይ የሚያውቁኝ ወልቂጤ ላይ ያሉ ሰዎች በአለም ዙሪያ ያሉ ኢትዮጵያኖች፣ ኤርትራኖች ስለኔ የማይጨነቅ ስለኔ ያልተጨነቀ ሰው የለም። እና ምንድነው ቃ ፈጣሪ ከእንደዚህ አይነት ህመም ቤተሰባቸውን ራሳቸውን ቤተሰባቸውን ይጠብቅላቸው ነው ምለው ለሁሉም ነገር በጣም አመሰግናለሁ እግዚአብሔር ይስጥልኝ። መልካም ነው። አድርሰናል። በጣም ጥሩ ቆይታ አድርገናል ብዬ አስባለሁ። ደግሞ በሚቀጥለው በሌሎች ጉዳዮች ላይ አዳዲስ ነገሮችም ሲኖሩ እየተገናኘን እንጨዋወታለን። አንተ ደግሞ ፈቃደኛ ሆነህ ያሉትን ነገሮች እናውራ ተባብለን እንዲህ ስለተገናኘን በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ያው የኔ ጉዳይ አስጨንቋችሁ እናንተም የእኔን ታሪክ ለመስማት ባደረጋችሁት ነገር በጣም አመሰግናለሁ። እግዚአብሔር ስጥልኝሽ ታንክ። በጣም የተወደዳችሁ ተመልካቾች እንግዲህ ከአርቲስቱ ጋር ጥሩ ጥሩ ቆይታዎችን ስናደርግ ነበረ። በእናንተ ማምሮ ውስጥ ጥያቄ የሆኑ ነጥቦችን አንስተን እንደመለስንላችሁ ተስፋ እናደርጋለን። ከወጣቱ የህይወት ጉዞም ደግሞ ቁም ነገሮችን እንዲሁ እንደጭበጣችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ እንግዲህ እንዲህ ያሉ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ስለሆነ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በሚቀጥለው ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ በዚሁ መሰናበታችሁ፣ ጌታቸው በላይ ነኝ። መልካም ጊዜ ለእናንተ ይሁን።